እና ወደ አስርዮሽ መቀየር እንደምንችል አሳያቸዋለሁ። ስለዚህ የዛሬው ርዕሳችን የሚሆነው መቶኛዎችን መቶኛዎችን ወደ ክፍልፋይ ክፍልፋይ እና አስርዮሾች አስርዮሾች መቀየር ይሆናል። እስቲ በቀጥታ ወደ ራሳችን ከማለፋችን በፊት ከዚህ በፊት ምን ነበር የተማርነው? የተሰጡንን አስርዮሽ ክፍልፋዮች ወደ መቶኛ መቀየር የተሰጡንን አስርዮሽ ክፍልፋዮች አስርዮሽ ቁጥሮች ወደ ክፍልፋይ ወደ ክፍልፋይ የምንቀይርበትን መንገድ አሳይቻችሁ ነበር። አስርዮሽ ቁጥሮች ተሰጠው፣ ለምሳሌ ይሄንን ብንወስድ ዜሮ ነጥብ አንድ ሁለት ይሄንን ወደ ክፍልፋይ ቀይሩ ከተባላችሁ ምንድነው የምናደርገው? ወደ ክፍልፋይ ለመቀየር በከነጥቡ በስተቀኝ በኩል ያሉትን ቁጥሮች እንቆጥርና በአስር ርቢ ላሉንም ታቱንም ማባዛት ነው የሚሆነው። አሁን ነጥብ አስር ይሻይ ነጥባችን እዚህ ችጋለች። ከነጥብ በስተቀኝ በኩል ስንት ቁጥሮች አሉ? ሁለት ቁጥሮች። ስለዚህ አስር ርቢ ሁለት ማለት መቶ ነው የሚሆነው። ስለዚህ በመቶ መቶኛ በመቶ መቶኛ ላሉንም ታቱንም አባዛለሁ ማለት ነው። እኩል ይሆናል ዜሮ ነጥብ አንድ ሁለት ሲባዛ በመቶ መቶኛ አደርጋለሁ እዚህ ጋር ማንኛውም ቁጥር በውስጥ አዋቂነት ስንት ስላለው አንድ ስላለው አንድ ስላለው ላሉን ከላሉ ታቱን ከታቱ አባዛለሁ ዜሮ ነጥብ አንድ ሁለት በመቶ ሲባዛ አስራ ሁለት ነው የምናገኘው አንድም በመቶ ስታባዙት መቶ ይሰጣቸዋል መቶ ይሰጣቸዋል ከዛ እዚህ ጋር ያገኘነውን ቁጥር የሚቀለልልን ከሆነ አቃልዬ አስቀምጠዋለሁ ማለት ነው አስራ ሁለት መቶኛውን ይቀለላል የማካፈል ደንቦችን በመጠቀም ማወቅ እንችላለን። እዚህ አስራ ሁለት የአንድ ቤቷ ሁለት ነች። እዚ ጋ ያለው ደግሞ ዜሮ ነው። ሁለቱም ቁጥሮች ለሁለት ተካፋይ ናቸው። ስለዚህ በሁለት በሁለት ተሴደዋለው ማለት ነው። አስራ ሁለትም በሁለት ስድስት ነው የሚመጣው መቶ በሁለት ሀምሳ ነው የሚሆነው። አሁንም በሁለት ስለሚችልልን በሁለት በሁለት ታካፍሉትና ሶስት ሀያ አምስተኛ ይሰጠናል ማለት ነው። ስለዚህ ዜሮ ነጥብ አንድ ሁለት ወደ ክፍልፋይ ስንቀይረው ሶስት ሀያ አምስተኛ ማግኘት ችለናል ማለት ነው። ሶስት ሀያ አምስተኛ እሺ። የተሰጡንን አስርዮሻዊ ቁጥሮች ወደ መቶኛ ስለመቀየር ምንድን ነው የምንጠቀመው? መቶኛ ማለት ታቱ መቶ የሆነ ታቱ መቶ የሆነ ስለዚህ ዜሮ ነጥብ አንድ ሁለትን ወደ መቶኛ ለመቀየር የምንጠቀመው ዘዴ ዜሮ ነጥብ አንድ ሁለትን በመቶ መቶኛ ማባዛት ነው ማለት ነው። አሁን ዜሮ ነጥብ አንድ ሁለትን በመቶ ስናባዛው ስንት እናገኛለን? አስራ ሁለት ነው የሚሆነው እዚህ ጋር አንድ አለችን ያው ቅድም እዚያ ጋር እንደሰራሁት አንድ ሲባዛ በመቶ መቶ ይሰጠኛል። አሁን እዚህ ጋር አላቃልልም። ለምን እኛ የምንፈልገው የተሰጠንን አስርዮሻይ ቁጥር ወደ መቶኛ መቀየር ስለሆነ አናቃልለውም። አስራ ሁለት መቶኛ ማለት አስራ ሁለት ፐርሰንት ይሆናል ማለት ነው። ስለዚህ አስራ ሁለት መቶኛ፣ አስራ ሁለት ፐርሰንት ተመሳሳይ ናቸው ማለት ነው። በእንደዚህ አይነት ዘዴ የተሰጡንን አስርዮሻይ ቁጥሮች ወደ ክፍልፋይ እንደገና ደግሞ ወደ መቶኛ መቀየር እንችላለን ማለት ነው። በጣም ጥሩ። የዛሬውን ርዕሳችን መቶኛዎችን ወደ ክፍልፋይ እና አስርዮሽ መቀየር ነው። ስለዚህ ዓላማችን ሊሆን የሚችለው ምንድን ነው? የተሰጡንን ቁጥሮች ወደ ክፍልፋይ፣ መቶኛዎች ወደ ክፍልፋይ፣ ወደ አስርዮሽ መቀየር ይሆናል ማለት ነው። ግባችን ይሄ ነው የሚሆነው። ለዚህ አንድ ማስታወሻ ሰጣችኋለሁ። ስለዚህ የተሰጡንን የተሰጡንን መቶኛዎች ወደ ክፍልፋይ ለመቀየር ምንድን ነው ማወቅ ያለብን? የመጀመሪያው ይህችኛዋለች። ፐርሰንት ወይም ደግሞ ፐርሰንት የምትለዋ ምልክት ምንን ነው የሚወክለው? የሚወክለው አንድ መቶኛ ነው። አንድ መቶኛ። ስለዚህ ፐርሰንት ማለት አንድ መቶኛ ነው የሚወክለው ማለት ነው። ቀጥሎ ከፐርሰንቱ ጋር አብሮ የመጣውን ቁጥር አብሮ የመጣውን ቁጥር በማናባዘዋለው በአንድ መቶኛ እናባዘ እንደል ከሆነ አቃለው ማስቀመጥ ይሆናል ማለት ነው። በጣም ጥሩ። እነዚህ እነዚህ ሁለት መሰረታዊ የሆኑ ነገሮችን ይይዝና እስቲ ምሳሌ እንሰራለን። ምሳሌ አንድ የሚከተሉትን ከተሉትን ቁጥሮች ወደ ቁጥሮች የሚለውን መቶኛ ማድረግ ትችላላችሁ። እዚህ ጋ መቶኛ ስለሆነ የሚከተሉትን ቁጥሮች ወደ ክፍል ፋይ ክፍል ፋይ ቀይሩ። አሁን መቶኛ ነው የምሰጣችሁ። ስለዚህ እስኪ ሀያ አምስት ሀያ አምስት መቶኛ ወይም ደግሞ ሀያ አምስት ፐርሰንትን እንውሰድ። ሀያ አምስት ፐርሰንትን ወደ ምንድን ነው የምንቀይረው? ወደ ክፍል ፋይ የመቀየር አላማን ያለን ስለዚህ ቀጥሎ የማደርገው ቀድም ብያቸዋለሁ እዚህ ጋር ፐርሰንት የምትለው ምልክት ምን ነው የሚወክልልን አንድ መቶኛ ነው የሚወክልልን አንድ መቶኛ ስለዚህ ይህን እኩል ይሆናል እልና ሀያ አምስት ፐርሰንት ማለት ሀያ አምስት ሲባዛ በአንድ መቶኛ ይሆናል ማለት ነው አሁን እዚህ ሁለተኛው ጋር ከፐርሰንት ጋር አብሮ የመጣውን ቁጥር አባዙት ብያቸዋለሁ ስለዚህ እዚች ጋር በውስጥ ታዋቂነት አንድ አለውልና ላሉን ከላሉ ታቱን ከታቱ አባዛለሁ ማለት ነው ስለዚህ ሀያ አምስት ሲባዛ በአንድ ሀያ አምስት ነው የሚመጣው። አንድ ሲባዛ በመቶ ደግሞ መቶ ይሰጠኛል ማለት ነው። አሁን እዚህ ከደረስኩ በኋላ ወደ ክፍልፋይ ስለሆነ የምንቀይረው እዚህ ጋር ወደ ክፍልፋይ ቀይረነዋል፣ ግን የተቃለለ አይደለም። ስለዚህ አቃል እያስቀምጠዋለው ማለት ነው። ሀያ አምስት መቶኛ በሀያ አምስት ስለሚካፈል፣ ይህንም ላሉን በሀያ አምስት ሳካፍለው አንድ ነው የሚሰጠኝ። መቶን በሀያ አምስት ስናካፍለው አራት እናገኛለን። ስለዚህ ሀያ አምስት ፐርሰንት ወደ ክፍልፋይ ስንቀይረው አንድ ስንተኛ ይሆናል ማለት ነው? አንድ አራተኛ ይሆናል ማለት ነው። ጥሩ እስቲ ሌላ ሁለተኛ እንቀይር። ሁለት አምስተኛ ፐርሰንት በክፍል ፋይስ ቢሰጠን፣ አሁን ቅድም በሙሉ ቁጥር ነበር የተሰጣችሁ። በክፍል ፋይ ቢሰጠን ደግሞ እንዴት አድርገን ይሄንን ወደ ክፍል ፋይ እንቀይረዋለን? ፐርሰንቱን ወደ ክፍል ፋይ የምንቀይርበትን መንገድ ነው ማሳያችሁ። አሰራሩ ተመሳሳይ ነው። ሁለት አምስተኛ ሲባዛ ሁለት አምስተኛ ፐርሰንት እኩል ይሆናል ሁለት አምስተኛ ሲባዛ ፐርሰንት ማለት አንድ መቶኛ ነው ብዬ ቅድም ነግሬያቸዋለሁ። በአንድ ሁለተኛ አባዛዋለሁ። አሁን ሁለትን ለአምስት አካፍለዋለሁ እንዲቀልልኝ ማለት ነው። እንዲቀልልኝ ሁለት በአምስት ሲካፈል ስንት ነው የሚሰጥ? ስለማይችል ዜሮ ነጥብ አደርግና ዚችጋር ዜሮ አደርጋለሁ። ሃያን ለአምስት ስናካፍለው አራት ጊዜ ነው የሚሆነው። አራት ሲባዛ በአምስት ስንት ይሆናል? ሀያ ይሆናል ቀሪው ስንት ነው ዜሮ ስለዚህ ውጤቱ ስንት ነው ዜሮ ነጥብ አራት ስለዚህ ሁለት አምስተኛ ማለት ዜሮ ነጥብ አራት ነው ሲባዛ በስንት በአንድ መቶኛ ታሀቱ የአስር ርቢ ከሆነ በቀላሉ ማካፈል ስለምንችል እዚህ ጋር ምን ሲባዛ በመቶ ከማደርገው ሁለትን ለአምስት አካፍለውና ሁለት ለአምስት አካፍለውና ታሀቱ የአስር ርቢ እንዲሆን እናደርገዋለን ማለት ነው እንዲቀልልን ነው እንጂ ብዙ ችግር የለውም። እዚህ ጋ ሁለትም በአንድ አምስትን በመቶ አድርጌ ብሰራው መልሱ ምንም አይነት ለውጥ የለውም። ዜሮ ነጥብ አራት እዚች ጋ በውስጫኪነት ስንት አለን? አንድ አለን። ዜሮ ነጥብ አራትን በስንት አባዘዋለው በአንድ አባዘዋለው ስንት እናገኛለን? ዜሮ ነጥብ አራት ሲካፈል አንድን ደግሞ በመቶ አባዙት እዚህ ጋ መቶ መቶ ታገኛላችሁ። አሁን ዜሮ ነጥብ አራትን በመቶ እንዴት አድርገን ነው ማካፈል የምንችለው? ቅድም በነገርኳችሁ መሰረት በምናካፍልበት ሰዓት ነጥቧን እችኛዋን ነጥብ ወደ ግራ ማስሄድ ነው። ስናባዛ ወደ ቀኝ እናመጣዋለን፣ ስናካፍል ደግሞ ወደ ግራ እናስሄደዋለን። እዚህ ጋር ለብቻው ጽፈ ሆነ በማሰቢያ ደብተራችሁ ዜሮ ነጥብ አራት ትሉና እዚህ ጋር ዜሮዎችን ብደረድር ለውጥ ስለሌለው ለውጥ ስለሌለው የተወሰኑ ዜሮዎችን አስቀምጣለሁ። ከዛ የማካፍለው ለስንት ነው? ለመቶ ነው እና ካፍለው ለመቶ ከሆነ ነጥቧን ስንት ጊዜ ያስሄዳታለሁ? ሁለት ሁለት ጊዜ ያስሄዳታለሁ። ስለዚህ ው ዚች ጋር አንድ ሁለት ነጥቧ እዚህ ትመጣለች ማለት ነው። ስለዚህ ዜሮ ነጥብ አራት በመቶ ሲካፈል ዜሮ ነጥብ ዜሮ ዜሮ አራት ይሰጠናል ማለት ነው። ዜሮ ነጥብ ዜሮ ዜሮ አራት ቅድም ወደዚህ ሳልቀይር ብሰራ ውስጥ ነበር። ሁለትን በአንድ ስታባዙት ሁለት ታገኛላችሁ። አምስት ሲባዛ በመቶ ደግሞ አምስት መቶ ነው የሚሆነው ቁልቁል ሁለትን ለአምስት መቶ ስታካፍሉት ውጤቶች ስንት ይሆናል? ዜሮ ነጥብ ዜሮ አራት ይሰጣችኋል ማለት ነው። ስለዚህ በክፍልፋይም ቢሰጠን በክፍልፋይም የተሰጠ መቶኛም ከሆነ ወደ አስር እዮሽ ስንቀይር ይህንን ይመስላል ማለት ነው። አሁን ያሳየኋችሁ መቶኛን ወደ አስር እዮሽ የቀየርንበትን ነው። እስቲ አሁን በየቤታችሁ ሆናችሁ እነዚህን ቁጥሮች ለመስራት ትሞክራላችሁ። አመርኋ ሁለት ሙሉ አንድ ሁለተኛ በቅልቅልስ ቢሰጠን በቅልቅልስ ቢሰጠን ሁለት ሙሉ አንድ ሁለተኛ ፐርሰንትን ወደ አስርዮች መቀየር መ ዜሮ ነጥብ አንድ አምስትን ወደ ዜሮ ነጥብ አንድ አምስት ፐርሰንትን ወደ አስርዮች ትቀይራላችሁ ማለት ነው። ዜሮ ነጥብ አንድ አምስት እዚህ ጋር ፐርሰንት ፐርሰንት አለ መቶኛ ነው የተሰጠን ማለት ነው። እነዚህ መቶኛዎች ወደ አስርዮች መቀየር ነው። ለእነዚህ ስንት ደቂቃ ሰጣችኋለሁ? ሶስት ደቂቃ ሶስት ደቂቃ ሶስት ደቂቃ ሰጣችኋለሁ። ተመልሰን እንገናኛለን። በጣም ጥሩ እንደሰራችሁት እርግጠኛ ነው የምሆነው። የመጀመሪያው ጥያቄ ሐመር ውሃ ሁለት ሙሉ አንድ ሁለተኛ ፐርሰንትን ወደ አስርዮሽ ቀይሩ ነበር ያልኳችሁ። ስለዚህ ይህን ወደ አስርዮሽ ለመቀየር ምንድን ነው የምናደርገው? ይሄኛውን ቁጥር በዚህ አባዘዋለሁ። ሁለት ሲባል የተሰጠንን ቁጥር ቅልቅል ከሆነ እንዴት አድርገን ነው ወደ ህገወጥ ክፍልፋይ መቀየር የምንችለው? ይህንን እንወስዳለን። ሀ ሙሉ ቁጥር ቢሆን ለ እና መ መ ዜሮ ያልሆነ ቁጥር ሙሉ ቁጥር ቢሆኑ እነዚህን ወደ ክፍልፋይ ለመቀየር ምን ጠቀመው ምን አይነት ዘዴ ነው? መን በሃ እናባዘዋለን። መ ሲባዛ በሃ ሲደመር ለ ሲደመር ለ ሲካፈል ለመ። ስለዚህ በእንደዚህ አይነት መንገድ የተሰጡንን ቁጥሮች ወደ ህገ ወጥ ክፍልፋይ መቀየር እንደምንችል ከዚህ በፊት አይተናል። አሁን ሁለት ሙሉ አንድ ሁለተኛን ወደ ህገ ወጥ ክፍልፋይ እንዴት ነው የምንቀይረው? ያው እዚህ ባሳየኋችሁ መሰረት ሁለትን በሁለት እናባዘዋለን። ሁለት ሲባዛ በሁለት ሲደመር አንድ ሲካፈል ለሁለት ፐርሰንት ይሆናል። ይሄኛው ስንት ይሰጠናል? ሁለት በሁለት አራት ነው። አራት ላይ አንድ ስንደምርበት አምስት፣ አምስት ሁለተኛ ፐርሰንትን እናገኛለን ማለት ነው። አምስትን ለሁለት ታካፍሉታላችሁ። ቁልቁል ታካፍሉትና አምስት ሁለተኛን ለሁለት ስናካፍለው አምስትን ለሁለት ስናካፍላለን። እዚህ ጋር ሁለት ጊዜ ነው የሚሰጠን። ሁለት ጊዜ ሁለት አራት፣ ቀሪ ስንት አለን? አንድ አለን። ስለማይችል እዚች ጋ ነጥብ አደርግና እዚህ ዜሮ እጨምራለሁ። አስርን ለሁለት ስታካፍሉ አምስት ይሰጣቸዋል። አምስት እባዛ በሁለት አስር፣ ቀሪው ስንት ይሆናል? ዜሮ። ስለዚህ ሁለት አምስተኛ ማለት ሁለት ነጥብ አምስት ነው። ሁለት ነጥብ አምስት ሁለት ነጥብ አምስት ፐርሰንት ይሰጠን ማለት ነው። ሁለት ነጥብ አምስት ምን እናደርገዋለን? ይህን ቁጥር ፐርሰንት ማለት ቅድም እንደነገርኳችሁ አንድ መቶኛ ስለሆነ ሁለት ነጥብ አምስት ሲባዛ በአንድ መቶኛ ይሆናል ማለት ነው። በአንድ መቶኛ። ጥሩ ሁለት ነጥብ አምስትን በአንድ ስታባዙት ሁለት ነጥብ አምስት ነው። በውስጣዋቂነት እዚህ ስንት አለን? አንድ አለን። አንድ ሲባዛ በመቶ መቶ ይሆናል ማለት ነው። አሁን አላማችን እኛ እዚህ የተሰጠንን ወደ አስርዮሽ ቁጥር መቀየር ነው። ስለዚህ ሁለት ነጥብ አምስትን በመቶ ስናካፍለው እቺን ነጥብ ወደ ግራ ስንት ጊዜ ማዞር? ሁለት ጊዜ ማዞር። ሁለት ነጥብ አምስትን በማሰቢያ ደብተራችሁ እንዲትጽፉ ና እዚህ ጋር የተወሰኑ ዜሮዎችን ትጨምራላችሁ። ከዛ ሁለት ጊዜ ነው ማስሄድው አንድ ሁለት እዚህ ይመጣል ማለት ነው። ስለዚህ ዜሮ ነጥብ ዜሮ ሁለት አምስት ታገኛላችሁ ማለት ነው። አሁን ሁለት ሙሉ አንድ ሁለተኛ ፐርሰንትን ወደ አስርዮች ስንቀይረው ዜሮ ነጥብ ዜሮ ሁለት አምስት ማግኘት ችለናል ማለት ነው። በጣም ጥሩ እዚህ የሰራ ነው። የተሰጡንን መቶኛዎች ወደ ምን መቀየር? ወደ አስርዮሽ መቀየር ነው። ወደ ክፍል ፋይስ ቢሆን ወደ ክፍል ፋይስ ቢሆን ምን እናደርጋለን? እስቲ ቀጥሎ ያሉትን እንስራ። ምሳሌ ሁለት የሚከተሉትን መቶኛዎች ወደ ክፍልፋይ ክፍልፋይ ቀይሩ። ሀ አስራ አምስት ፐርሰንት ለ ሶስት ሙሉ አንድ ሁለተኛ ፐርሰንት። እስቲ እነዚህ እንቀይራለን። አሁን አስራ አምስት ፐርሰንትን ወደ ክፍልፋይ ለመቀየር ቅድም ያልኳችሁን ዘዴ እዚህ ጋር እንጠቀመዋለን ማለት ነው። መፍትሄ መፍትሄ ሀ አስራ አምስት ፐርሰንት እኩል ይሆናል አስራ አምስት ሲባዛ እናደርግና አንድ ፐርሰንት የምትለዋ አንድ መቶኛ ስለሆነ የሚወክለው አንድ መቶኛ እዚህ አስቀምጣለሁ ማለት ነው። አንድ መቶኛ፣ ከዛ እዚህ በውስጠ ዋቂነት ስንት አለን? አንድ አለን እና አስራ አምስትን በአንድ ሳባዛው አስራ አምስት ይሰጠኛል። አንድ ሲባዛ በመቶ ደግሞ መቶ እናገኛለን ማለት ነው። አሁን ቀጥሎ አስራ አምስት መቶኛ በአስርዮሽ ቁጥር ቀይሩ ብትባሉ አስራ አምስትን ለመቶ ነበር የምታካፍሉት። አሁን ግን ጥያቄው ወደ ክፍልፋይ ቀይሩ ስለሆነ ወደ ክፍልፋይ ቀይሩ ስለሆነ እዚህ ጋር ያለውን ቁጥር አቃልዬ ነው ማለት ነው የማስቀምጠው። ስለዚህ አስራ አምስት በመቶ ይቃለላል በአምስት ባካፍለው ስንት ነው የሚሰጠኝ? ሶስት እናገኛለን። መቶ በአምስት ቢካፈል ስንት ይሆናል? ሀያ ይሆናል። አሁን ሶስት እና ሀያ ከዚህ በላይ ሊቃለሉልን አይችሉም፣ ምክንያቱም ሶስት እና ሀያ አንጻራዊ ብቸኛ ቁጥሮች ስለሆኑ የሶስትና እና የሀያ ትልቁ የጋራ አካፋይ ብትፈልጉ ስንት ነው የምታገኙት? አንድ። የሁለት ሙሉ ቁጥሮች ትልቁ የጋራ አካፋያቸው አንድ የሚሆን ከሆነ እነዛ ሁለት ቁጥሮች አንጻራዊ ብቸኛ ቁጥሮች ተብለው ይጠራሉ። እና ከዚህ በላይ ልናቃልለው አንችልም ማለት ነው። ከዚህ በላይ ሊቃልል አይችልም። ስለዚህ አስራ አምስት መቶኛ ማለት ሶስት ሀያኛ ነው። አስራ አምስት ፐርሰንት ማለት ሶስት ሀያኛ የሚለውን ይወክልልናል ማለት ነው። እና የተሰጠንን መቶኛ ወይም ደግሞ ፐርሰንት ወደ ክፍልፋይ ቀየር። ለዚህኛው ጥያቄ ሁለት ደቂቃ ሰጣችኋለሁ። ሁለት ደቂቃ በየቤታችሁ ሆናችሁ ይህን ሰርታችሁ እንደምጠብቁኝ ተስፋ አድርጋለሁ። ተመልሰን እንመጣለን። በጣም ጥሩ እንደሰራችሁት እርግጠኛ ነኝ። በጣም እስቲ አብረን የተወሰነ ስህተት ካለው እርማትም ለመውሰድ አብረን እንስረው። ለሶስት ሙሉ አንድ ሁለተኛ ፐርሰንትን ወደ ክፍልፋይ ቀይሩ ነበር ጥያቄው ያልኳችሁ። ስለዚህ አስቀድመን እዚህ ጋር ድብልቅ የሆነውን ቁጥር ወደ ህገ ወጥ ክፍልፋይ መቀየር አለብን። ወደ ህገ ወጥ የሆነ ክፍልፋይ እንቀይረዋለን። ምንድን ነበር የምናደርገውን ያልኳችሁ? ሁለትን በሶስት አባዛለው ከዛ ሲደመር ብዬ ደግሞ ሽ ያለችዋን ለአሏን እደምርበታለሁ ማለት ነው። ሁለት ሲባዛ በሶስት ሁለት ሲባዛ በሶስት ሲደመር አንድ ሲካፈል ለሁለት ፐርሰንት ነው የዚህ ውጤት የሚሆነው። እኩል ይሆናል። ሁለቱን በሶስት ታባዙት ስድስት ነው። አንድ እደምሩበት ሰባት ስንተኛ ሁለተኛ ሰባት ሁለተኛ። ከዛ ፐርሰንት ነችችኛዋ ፐርሰንት የሚለው ምንን ይወክላል ብያቸዋለሁ። አንድ መቶኛ ነው የሚወክለው። ስለዚህ ሰባት ሁለተኛ ሲባዛ በአንድ መቶኛ ይሆናል ማለት ነው። በአንድ መቶኛ አሁን ሰባትን በአንድ አባዙት ሰባት ታገኛላችሁ። ላሉን ከላሉ ታቱን ከታቱ ነው የምናደርገው። ሁለትም በመቶ ስናባዛው ሁለት መቶ እናገኛለን ማለት ነው። አሁን ከላይ ያለው ቁጥር ሰባት ብቸኛ ቁጥር ነው። ይህ ደግሞ ብቸኛ ቁጥር አይደለም። ስለዚህ ከዚህ በላይ ሊቀለልልን አይችልም ማለት ነው። እና ሰባት ስንተኛ ሁለት መቶኛ የሶስት ሙሉ አንድ ሁለተኛ ፐርሰንት ክፍልፋይ ነው ማለት ነው። ስለዚህ ይህንን ፐርሰንት ወደ ክፍልፋይ ስንቀይረው ይህን ያህል ይሰጠናል ማለት ነው። በእንደዚህ አይነት ዘዴ የተሰጡንን መቶኛዎች ፐርሰንቶች ወደ ክፍልፋይ መቀየር እንችላለን ማለት ነው። ጥሩ፣ እስኪ አንድ የመጨረሻ አንድ ጥያቄ እንጨምር ዜሮ ነጥብ ሁለት አራትን ወደ ዜሮ ነጥብ ሁለት አራት ፐርሰንት ወይም መቶኛን ወደ ክፍል ፋይን ቀይር። ዜሮ ነጥብ ሁለት አራት ፐርሰንት እኩል ይሆናል፣ እዚች ጋ ያለችዋን ቁጥር እንዳለች ነው ማስቀምጣት። ዜሮ ነጥብ ሁለት አራት ሲባዛ አድርግና አንድ ስንተኛ መቶኛ ፐርሰንት አንድ መቶኛን ስለሚወክልልል ማለት ነው። በመስታዋቂነት ስንት አለን? አንድ አለን። ከዛ ላሉን ከላሉ ታቱን ከታቱ እናባዛለን ዜሮ ነጥብ ሁለት አራት በአንድ ስታባዙት ዜሮ ነጥብ ሁለት አራት ነው የሚሰጣችሁ። አንድ በመቶ ስታባዙ መቶ ታገኛላችሁ። አሁን ይሄንን ቁጥር ዜሮ ነጥብ ሁለት አራት በመቶ ነጥቧን በማንቀሳቀስ ማካፈል እንችላለን። ወይም ደግሞ ከነጥብ በኋላ ስንት ቁጥር አለን? እዚ ጋ ከነጥብ በኋላ ሁለት ቁጥር ከነጥብ በኋላ በስተቀኝ በኩል ሁለት ስላለ ላሉንም ታሃቱንም በመቶ መቶኛ ማባዛት እንችላለን። ስለዚህ እዚጋ መጥቼ መቶ መቶኛ ቅድም የነገር ኳችሁ ዘዴ ያለ እሱን መጠቀም እንችላለን። ተጨማሪ ደግሞ ይህንን ብታቁት ጥሩ ስለሆነ ነው ምነግራችሁ። ዜሮ ነጥ ሁለት አራትን በመቶ ስናባዛ ሀያ አራት ታገኛላችሁ። መቶ በመቶ ሲባዛ አስር ሺ ይሆናል ማለት ነው። አስር ሺ አስር ሺ፣ ከዛ ሀያ አራትን ለአስር ሺ ማቃለል ነው ማለት ነው። አቃሎ ማስቀመጥ ይቻላል። አሁን ለምሳሌ ይህን በሁለት ይቃለልልኛል። በሁለት ስንት ነው የሚሆነው? አስራ ሁለት ይሄ በሁለት አምስት ሺህ ይሆናል። ድጋሚ ይህንንም በሁለት ማቃለል ትችላላችሁ። ስንት እናገኛለን? ስድስት ይህም በሁለት ሁለት ሺ አምስት መቶ እናገኛለን። ሁለት ሺ አምስት መቶ በሁለት አሁን የሚቃለልኛ በሁለት አካፍሉት ይህንን ሶስት እናገኛለን። እዚህ ጋ ያለውን ደግሞ በሁለት ስታካፍሉት አንድ ሺ ሁለት መቶ ሀምሳ ይሆናል ማለት ነው። አሁን እዚህ ጋ ይሄ የመጨረሻ ይሆናል ማለት ነው። ሶስት አንድ ሺ ሁለት መቶ ሀምሳኛ የዚህ ምኑ ነው ማለት ነው በክፍልፋይ መልክ ያስቀመጥ ነው ነው ማለት ነው ዜሮ ነጥብ ሁለት አራት ፐርሰንት ወደ ክፍልፋይ ሲቀየር ሶስት አንድ ሺ ሁለት መቶ ሀምሳኛ ይሆናል ማለት ነው ሶስት ሁለት ሺ አንድ ሺ ሁለት መቶ ሀምሳኛን እናገኛለን ማለት ነው በጣም ጥሩ የዛሬ ክፍለ ጊዜያችን ይሄን ይመስላል የቤት ስራ የምትሰሩት ልስታችሁ የሚከተሉትን መቶኛዎች መቶኛዎች ወደ ክፍልፋይ ወደ ክፍልፋይ እና አስርዮሽ አስርዮሾች ቀይሩ። አስራ ስድስት ፐርሰንትን ወደ ክፍልፋይ ትቀይራላችሁ እንደገና ደግሞ ወደ አስርዮሽ ትቀይራላችሁ ቅድም ባሳየዋችሁ መሰረት ማለት ነው ለሁለት ሙሉ ሶስት አራተኛ ፐርሰንትን ይሄ ደግሞ ድብልቅ ቁጥር ነው አስቀድማችሁ ድብልቅ ቁጥሩን ወደ ህገ ወጥ ክፍልፋይ ትቀይራላችሁ ከዛ ወደ ክፍልፋይና ወደ አስርዮሽ ትቀይራላችሁ ማለት ነው ይህን ሰርታችሁ ለወላጅ እንደምታሳዩ ተስፋ አደርጋለሁ ስለዚህ እንጠቅልለው። ዛሬ ምንድን ነው ያየነው? የተሰጠንን መቶኛዎች መቶኛዎች ወይም ደግሞ ፐርሰንትን ወደ አስርዮሾች፣ እንደገና ደግሞ ወደ ክፍልፋይ እንዴት መቀየር እንደምንችል አይተናል ማለት ነው። በቀጣይ ክፍለ ጊዜ እስከምንገናኝ ድረስ ሰላሙን